ነገሮችን ሲያስተላልፍልኝ የነበረ መልካም ወንድም ነበር። አላህ ይቀበለው። ረህመቱላሂ አለይህ ረሂመሁላህ ረህመተ ዋሲዓ። ኦልሞስት ወደ አስር ጊዜ አካባቢ የእስራኤሎች ሚዲያ ሁላ ሳይቀር መገደሉን ዘግበው ያልተገደለ ልጅ ነበር። ብዙ ጊዜ ደግመው ደጋግመው ተገለዋል ሲባል ይዘገባል። እሱ ደግሞ ወጥቶ አልሞትኩም እያለ ነበር ዛሬ ደግሞ ቀኑ ደረሰና ወደማይቀረው ዓለም ሄደ ማለት ነው። ራሕመቱላሂ ዓለይህ ረመላ ረመት ዋሲ ለም። በጣም ትልቅ የሚያስተምረን አሟሟት ነው። የሞተው ወንድማችን እሱ ያለፈበት ነገር ብቻ ሳይሆን ሲላት የነበረና አሁን ህይወቱ የተቋጨበት መንገድም በጣም የሚገርም ትምህርት ያለው ነው። በፊት ምን ይል ነበር? ያስፈራሩኛል፣ ይዝቶብኛል፣ እንትን ይሉኛል። ወላሂ በህይወት እስካለሁ ድረስ እነሱን ከማጋለጥ ወደ ኋላ አልልም ብሎ ሲዝት ነበር። አልሐምዱሊላህ በህይወት እስካለ ድረስ አንድም ቀን የገዛን መጨቆን አንድም ቀን ደብቆ አያውቅም። ሙሉ በሙሉ ሲያጋልጣቸው ነበር። አረማኔዎችን፣ ጨፍጫፊዎችን፣ እስራኤሎችን ማለት ነው። እነሱ በነገራችን ላይ በጣም ብዙ ጊዜ ድሮን ልከው ነበር እሱን ለመግደል ድሮን ብቻ አይደለም ኢቭን አንዳንድ ጊዜ ሐምላ ያደርጉበት ነበር። በሚዲያቸው ሳይቀር ወጥተው ሲዝቱበት ነበር፣ እንገላሃለን በሚል አልቻሉም፣ ነበር አልሐምዱሊላ አላህ ሱብሓነሁ ወተዓላ ጠብቆት ነበር። ዛሬ ላይ ደግሞ መማሪያ በሚሆን መልኩ መጨረሻው ሆነ። እንዴት በሉኝ። አሁን የመጣው ኢንፎርሜሽን፣ እስካሁን ድረስ የወጣው ኢንፎርሜሽን የሚገልጸው ምንድነው? ሳሊሕ አልጃዕፈራዊ ጦርነቱ እንዳለቀ ፊቱን ያዞረው ወዴት ነበር? ማህበረሰቡ ላይ ወደደረሰው ውድመት ነበር። ያንን ውድመት እየቀረጸ ፖስት ያደርግ ነበር እና ያንን ነገር ፖስት እያደረገ ቤቶች መሀል እየዞረ ድንገት ከቤት ወጥቶ ሰዓታት ሲቆይ እየደወሉለት እንትን ሲከታተሉት ነበር እና ሲደውሉለት አይመልስም፣ ሲደውሉለት አይመልስም። እስከ መጨረሻ እሱን መፈለግ ጀምረው ሄደው ሲያገኙት ሰባት ቦታ በጥይት ተመቶ ተገለዋል። ሲጣራ እስካሁን ድረስ የደረሰን ኢንፎርሜሽን ምንድን ነው ሲጣራ ደግመሽ ፋሚሊ የሚባል አለ። ሀይለት ደግመሽ ያው እዚያ ሀገር በፋሚሊ ነው የሚተዳደሩት። ማለት ፋሚሊ ያላቸው የነንትና ቤተሰብ የነንትና ቤተሰብ ተብሎ የሚታወቀው የገዛ ኑሮ እንደዚያ ነው። የነንትና ቤተሰብ እኮ ይሄን ያክል ሰው አጣ ብለው የሚናገሩት ደግመሽ ፋሚሊ የሚባሉት ደግሞ ያሲር አቡ ሸባብ የሚባል አንድ ሙጅሪም ልጅ ነበርና ጦርነቱ ማያልቅ መስሏቸው ከአይሁዶች ጋር ከጦርነቱ ማያልቅ መስሏቸው ከዚዮኒስቶች ጋር ወይ ደግሞ ከእስራኤሎች ጋር አብረው የራሳቸውን ቤተሰብ በረሃብ ሲፈጁ የነበሩ ናቸው። ለነሱ የሚገባውን እርዳታ እየዘረፉ ሚሊሻ አዋቅረው፣ በጣም ብዙ መቶዎች የሚቆጠሩ ሚሊሻ አዋቅረው። ያ ብቻ አይደለም፣ ሀገሪቷን እየጠበቃት ያለውና ለሀገሪቷ እየታገለ ያለው ነፃ አውጪ ግንባር ሐማስን ሲዋጉ የከረሙ ባንዳዎችና የጠላት ተላላኪዎች ነበሩ፣ ባንዳዎች ነበሩ ማለት ነው። የነኚህ ባንዳዎች አንድ አካል የነበረው የደግመሽ ፋሚሊ ነበር። አላህ ይጠብቀን እንዲህ አይነት ስም ከመጠራት በአላህ መንገድ ላይ የሚዋጉ ሰዎችን ጠላት ሆኖ ከመታየት አላህ ይጠብቀን እና እነኚህ ደግመሽ ፋሚሊዎች ልክ ጦርነቱ ማለቁን ሲያውቁ፣ እስራኤሎችም ደግሞ ሙሉ በሙሉ እጇን አነሳች። ምንም ልረዳችሁ አልችልም፣ ከእኛ ጋር ሆናችሁ እንድትሰሩ አንፈልግም። ከዚህ በኋላ ከእናንተ ጋር ዲላችንን ጨርሰናል ከዚህ በኋላ የሚመጣባችሁን ነገር ተወጡት ብላ ነበር። መንገድ ላይ የጣለቻቸው ያው የባንዳ ነገር። በነገራችን ላይ ሁሌም እንደዚህ ነው። ሁሌም ባንዳ ይጠቀሙበታል። ስራቸውን ከጨረሱ በኋላ ጥለውት ይሄዳሉ ጠላቶች። ምክንያቱም ለእናት ሀገሩ ለወንድሞቹ ያልታመነ ሰው እንዴት አድርጎ ለጠላት የሚታመነው? አይታመንም። ለሆዱ ብቻ ነው የሚታመነው እና ማለት ነው። ለሆዱ የሚታመን ሰው ደግሞ ጠላት የማይፈልገው። ስለዚህ አሁን እነኚህ ብቻቸውን መቅረታቸው ሲገባቸው ማድረግ ጀመሩ፣ ሰፈር ውስጥ እየዞሩ የቀሳም ተዋጊዎችን ወይ ደግሞ የሐማስ ተዋጊዎችን መግደል። ያ ብቻ አይደለም፣ ጋዜጠኞችን ታርጌት እያደረጉ መግደል። ከነሱ መካከል እስካሁን ድረስ በጣም አገኙ ተብሎ የሚታሰብላቸው ነገር ሳሌሕ አልጀዕፈራዊ ነው። ሳሌሕ አልጀዕፈራዊ ከአስር ጊዜ ግድያ አላህ ስብሓነሁ ወተዓላ ነፃ አውጥቶት ያመለጠ ልጅ፣ አስር ጊዜ ጠላቶች በጀት በምን በምን በምን ሊገሉት ያልቻሉትን ልጅ አላህ መጨረሻውን በወንድሞቹ እጅ አደረገበት ማለት ነው በራሱ ወንድሞች፣ አብሮ አደጎቹ አንድ አገር ላይ ሲኖሩ የነበሩት የገዛ ልጆች እዚያው የነበሩት ባንዳነት ሲመጣ እንደዚህ ነው ማለት ነው። ለዚያ ነው ብዙ ጊዜ የሚጎዳ ስብራት የሚፈጠረው ከቅርብ ሰው ነው ይባላል። ከዘመድ ነው፣ ከወንድም ነው። ወንድምህ የሚጎዳህና ጠላትህ የሚጎዳህ ጉዳት አበደን አንድ አይደለም። የወንድምህ አትሽረም፣ መሻር አትችልም፣ ላስ ወይ ደግሞ አትፈወስም አንዴ በወንድምህ ከተሰበርክ ልክ እንደዚያ ነው እና ወንድማችን ሳልሕ አልጀዓፈር እንትን ሆነ። በነገራችን ላይ እንደኚህ ሰዎች ሐደል ሕራባ ነው የሚቆምባቸው በሸሪዓው። እነሱማ አሁን ይሄን ነገር እያደረጉ ያሉት ለዚህ ነው ምሕረት የሚባል ነገር የለም። እንዲህ በጦርነት ጊዜ ተመልሶ ማህበረሰቡን የበደለ ሰው በኢስላም ሕግ እምትሄድ ከሆነ ምሕረት የሚባል ነገር አይገኝለትም። አበደን አበደን ምሕረት የሚባል ነገር አይታሰብም። ሲጀመር ያን ነገር ስለሚያውቁ፣ መጨረሻቸውን ስለሚያውቁ ሐማስ ደግሞ እንዲህ ያን ነገር ላይ ተሃውን የላትም